ለጠቅላይ ሚኒስትር አብይ አህመድ እና ለወይዘሮ አዳነች አቤ የፍርድ ቤት መጥሪያ እንዲሰጣቸው ታዘዘ። የኢትዮጵያ ፌዴራል ፖሊስ ተቋሙን አስመልክቶ በማህበራዊ ሚዲያ እየተሰራጨ ስላለው ና በርካቶችን ግራ ስላጋባው ጉዳይ መግለጫ ሰጥቷል። እኚህን መረጃዎች በዝርዝር መረጃዎቻችን በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ በድጋሚ ጦርነት ውስጥ መግባት አንፈልግም ሲሉ ጀነራሉ ተናገሩ። የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ማብራሪያ የሰጡበት ጥብቅ ጉዳይ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 ወደ አስቀደምንላችሁ መረጃችን ስናመራ የኢትዮጵያ ፌዴራል ፖሊስ ተቋሙን አስመልክቶ በማህበራዊ ሚዲያ የተዛባ መረጃ እየተሰራጨበት መሆኑን ገለጸ። ፌዴራል ፖሊስ አዲስ አበባ የሚገኘው የአሜሪካ ኤምባሲ ለዜጎቹ ባስተላለፈው የፌስቡክ መልእክት ስር በኦፊሴላዊ የፌስቡክ ገጽ የሰጠውት አስተያየት የለም ብሏል። የኢትዮጵያ ፌዴራል ፖሊስ የአሜሪካ ኤምባሲ ያስተላለፈውን የጥንቃቄ መልእክትም ሆነ በማህበራዊ ሚዲያ ስለተቋሙ እየተሰራጨ ነው ያለውን የተዛባ መረጃ መመልከቱን አስታውቋል። በመሆኑም ኤምባሲው ለዜጎቹ የደህንነት ጥንቃቄ መልእክት በማስተላለፍ በከተማ የጸጥታ ችግር እንዳለ ለማመላከት ሞክሯል ያለ ሲሆን ለዚሁ የኤምባሲው መልእክትም በፌዴራል ፖሊስ ኦፊሴላዊ የፌስቡክ ገጽም እንደተሰራጨ በምስል የሚታየው መረጃ ተቋሙ የሚወክል አይደለም ብሏል። ፖሊስ ጉዳዩን በይበልጥ እንዲያጣራ እየተደረገ እንደሚገኝም አመላክቷል። ኤምባሲው ያስተላለፈው የጥንቃቄ መልእክትም ከአዲስ አበባ ከተማ ነዋሪ የጸጥታ ሁኔታ ጋር የማይገናኝ ነው ሲልም ነው ያስታወቀው። ወደ ቀጣይ መረጃችን ስናመራ ፌዴራል ፖሊስ ለጠቅላይ ሚኒስትር አብይ አህመድ ና ለከንቲባ አዳነች አቤ መጥሪያ እንዲሰጥ ፍርድ ቤት ትእዛዝ ሰጠ። የቀድሞ የሰላም ሚኒስተር ዴታ ና የጨፌ ኦሮሚያ አባል አቶ ታዬ ደንዳ ፍርድ ቤት ቀርበዋል። በቀረበባቸው በመኖሪያ ቤታቸው ውስጥ ህገ ወጥ ጦር መሳሪያ ተገኝቷል በሚል ክስ እየተከራከሩ ያሉት አቶ ታዬ አምስት የመከላከያ ምስክሮችን ማስመዝገባቸው ይታወቃል። በዚህ መሰረት ከዚህ ቀደም በነበሩት ቀጠሮችም ከአምስቱ መካከል የሁለቱን የመ መከላከያ ምስክርነት ማሰማታቸው መዘገባችን አይዘነጋም። የመከላከያ ምስክርነት የሰጡትም አቶ ታዬ የቀድሞ አለቃ የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑት ብናልፍ አንዱዓለምና የፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታም ነበሩ። ዛሬ ፍርድ ቤት የቀረቡት የቀሪዎቹን ሶስቱን ምስክርነት ለማሰማት ነበር። ይሁንና በዛሬው ችሎት ሶስቱ ምስክሮች ሳይገኙም ቀርተዋል። ከነዚህ ምስክሮች መካከል የከተማ ልማትና መሰረተ ልማት ሚኒስትር የሆኑት ወይዘሮ ጫልቱ ሳኒ ከሀገር ውጭ መሆናቸው መሆናቸውን የሚገልጽ ደብዳቤ ባለፈው ቀጠሮ ለፍርድ ቤት አስገብተዋል። ይሁን እንጂ ሁለቱ ምስክሮች ግን እንዳለፉት ቀጠሮዎች ሁሉ ዛሬም ሳይገኙም ቀርተዋል። ሁለቱ ምስክሮች ጠቅላይ ሚኒስትር አብይ አህመድ እና ከንቲባ አዳነች አቤቤ ሲሆኑ ፍርድ ቤቱ ለሁለቱም መጥሪያ እንደላከላቸውም አስታውቋል። መጥሪያውን ይዞ የሄደው ፖስተኛ ግን ለምስክሮቹ ማድረስ እንዳልቻለ ገልጾ መጥሪያውን እንደመለሰውም አስረድቷል። በመሆኑም ፌዴራል ፖሊስ መጥሪያውን ለሁለቱ ባለስልጣናት እንዲያደርስ ትእዛዝ ሰጥቷል። የአቶ ታዬ ደንዳ ጠበቃ ይህንን ተከትሎ በሰጡት ማስተየትም ምስክሮቹ የፍርድ ቤቱን መጥሪያ ለመቀበል ፈቃደኛ ካልሆኑ በሕጉ መሰረት ቀጣዩን እርምጃ እንዲወስድም ችሎቱን አሳስበዋል። ፍርድ ቤቱም ፌዴራል ፖሊስ መጥሪያውን እንዲሰጥ ካለ በኋላ ውጤቱን ለማየት መዝገቡን ለሚያዝያ ሰላሳ ቀን ቀጥሮታል። ይህ በእንዲህ እንዳለ አቶ ታዬ ደንዳ ቀደም ሲል በፍርድ ቤት ሲከራከሩ የቆዩት አምስት ጠበቆችን በማቆም እንደነበርም ይታወቃል። ይሁንና ጠበቆቹ እንዳይቆሙላቸው በደህንነት አባላት ማስፈራሪያ እንደደረሳቸውም ገልጸው አቶ ታዬ ባለፉት ቀጠሮዎች ካለ ጠበቃ ሲቀርቡ ቆይተውም ነበር። በዛሬው ቀጠሮ ግን አዲስ ጠበቃ ይዘው ፍርድ ቤት መቅረባቸውን ለመረዳትም ችለናል። ወደ ቀጣይ መረጃችን ስናመራ ድጋሚ ጦርነት ውስጥ መግባት አንፈልግም ሲሉ ሌተናል ጀኔራል ታደሰ ወረደ ተናገሩ። የአፍሪካ ሕብረት የፖለቲካ ጉዳዮች ሰላምና ደህንነት ኮሚሽን ዛሬ ባሰራጨው መረጃ እንዳስታወቀውም የህብረቱ የሰላም ስምምነቱን ገምጋሚ ተቆጣጣሪና አረጋጋጭ ቡድን በመቀለ ተገኝቶ ከጊዜያዊ አስተዳደሩ ጋር ውይይት አከናውኗል። በዚህ ውይይትም ከጊዜያዊ አስተዳደሩ ፕሬዚደንት ከታደሰ ወረደ ጋር በፕሪቶሪያው ስምምነት አፈጻጸም ዙሪያ ምክክር መደረጉን አስታውቀዋል። በምክክሩ ላይም ጀነራል ታደሰ ውረደ የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር ቁርጠኛ መሆናቸውን ገልጸው ወደ ግጭት ውስጥ የመግባት ምንም አይነት ፍላጎት እንደሌላቸው ለቡድኑ ተናግረዋል። ጨምረውም የጊዜ አስተዳደራቸው ዋነኛ ዓላማ የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ ማድረግ መሆኑን የገለጹት ጀነራል ታደሰ ትኩረታቸውም እነዚህን ተፈናቃዮች ማቋቋም ላይ መሆኑን ማስረዳታቸውን ኮሚሽኑ ገልጿል። ጀነራል ታደሰ ሲናገሩም ግጭቱ ተመልሶ ይመጣል የሚል ስጋት እንዳለም እናውቃለን። ይሁንና እንደ ትግራይ ወደ ግጭት ውስጥ የመግባት ፍላጎት የለንም ማለታቸውን ከኮሚሽኑ መረጃም ተመልክተናል። ወደ ቀጣይ መረጃችን ስናመራ ፊልድ ማርሻል ብርሃኑ ጁላ ከሰራዊቱ ከፍተኛ አመራሮች ጋር ባደረጉት ውይይት ሀገራዊ ለውጡን ተከትሎ በተቋሙ የተሰራው ሪፎርም በርካታ ውጤቶችን ለማስመዝገብ ምቹ ሁኔታን መፍጠሩን አስታውሰዋል። ሀገራችን በታሪኳ በዚህ ደረጃ ብዛትና ጥራት ያለው የፕሮፌሽናል ሰራዊት ገንብታ አታውቅም ያሉት ፊልድ ማርሻል ብርሃኑ ጁላ ሀገሩና ሙያውን የሚወድ የሚሰጠውን ግዳጅ በአነስተኛ ኪሳራ የመፈጸም ብቃት ያለው ኃይል ተገንብቷልን ብለዋል። ሰራዊቱ ሀገርን ከብተና ከማዳን ባለፈ የሀገሪቱን ሰላም፣ ብልጽግናና ዴሞክራሲን ለማረጋገጥ እየተደረገ ባለው ጥረት ያስመዘገባቸውን ድሎች በታሪክ ሲዘከር የሚኖር መሆኑንም ተናግረዋል። በተገኙ ድሎች ባለመኩራራት የተመዘገቡ ለንተና ድሎችን አጠናክሮ ለማስቀጠልና የበለጠ ውጤት ለማስመዝገብ በትኩረት እየተሰራ እንደሚገኝም ገልጸዋል። በተሳሳተ ስሌት ወደ ጫካ ገብተው የነበሩ በአስር ሺህ የሚቆጠሩ ታጣቂዎች ሰዎችም የሰላምን መንገድ በመከተል እጃቸውን ለሰራዊቱ መስጠታቸውን ተናግረዋል። በተለያየ ቦታ ይንቀሳቀሱ የነበሩ ጽንፈኞችም ከመቼውን ጊዜ በላይ መዳከማቸውን የገለጹት ኢታማዦር ሹሙ የሰላም ጥሪውን ያልተቀበሉትን የመቀላቀልም ስራዎች ተጠናክረው እንደሚቀጥሉም ገልጸዋል። በጦር ሜዳ ማሸነፍ ያቃታቸው የሀገርና የህዝብ ጠላቶች የውሸት ትርክት በመፍጠርና የስነ ልቦና ጦርነት በመክፈት ሰራዊቱን ለማጠልሸት ቢሞክሩም በህዝቡ ዘንድ ተቀባይነት ማጣታቸውና ህዝቡ ለሰራዊቱ የሚያደርገው ድጋፍም ተጠናክሮ መቀጠሉንም ተናግረዋል። ሀይር በባህር በአየርና በሳይበር ኃይል የተደራጀው ሰራዊቱ ዘመኑ የደረሰበት የቴክኖሎጂና ና የውጊያ አቅም ላይ ለማድረስም መቻሉን ገልጸዋል። በተሳሳተ ስሌት ውጊያ ለመክፈት የሚሞክሩ ኃይሎች በአነስተኛ ኪሳራ ና በአጭር ጊዜ ለመደምሰስም ሰራዊቱ ዝግጁ ነው ማለታቸውን ከሰራዊቱ ማህበራዊ ትስስር ገጽ ላይ ያገኘነው መረጃ ያመላክታል። ውድ ተመልካቾቻችን ለዕለቱ የነበሩን መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።